አዲስ አበባ የአፍሪካ ህብረት መቀመጫ የኢትዮጵያ ዋና ከተማና የተለያዩ ዓለም አቀፍ ድርጅቶችና ተቋማት መገኛ እንደመሆኗ የከተማዋን ሰላምና ጸጥታ ስራዎች ስፋትና ውስብስብነት እንዲሁም የህዝቡን ፍላጎትና የጸጥታ ስጋት ተጋላጭነትን በመረዳት ደረጃውን የጠበቀና ጠንካራ የጸጥታ አደረጃጀት መፍጠርና የህዝቡን ደህንነት ማስጠበቅ እንደሚገባ ይታመናል። በአዲስ አበባ ከተማ የምሬትና የቅሬታ ምንጭ አለፍ ሲልም ሰዎች ለጸብ እንዲጋበዙ እያደረጉ ካሉ ምክንያቶች መካከል ጫኝና አውራጅ ጉዳይ ዋነኛው ነው። ይህን የማህበረሰብ ቅሬታ ለመፍታት ጫኝና አውራጅ ላይ የተሰማሩ ወጣቶች በህግና ደንብ እንዲተዳደሩ ለማድረግ በርካታ ስራዎች ሲሰሩ ቆይተዋል። ከአደረጃጀታቸው ጀምሮ የሚስተዋሉ የወንጀል የጸጥታ መደፍረስና የመልካም አስተዳደር ችግሮችን ለመፍታትና ና የክትትልና የቁጥጥር ስራ ለመስራት የህግ ማቀፍ በማስፈለጉ በከተማ ውስጥ የመጫንና የማውረድ ስራና አገልግሎት አሰጣጥ በከተማ ደረጃ ተመሳሳይነትና ተቀራራቢነት እንዲኖረው የተደረገበት ሁኔታም በመመሪያው ተቀምጧል። መመሪያው ከጸጥታ ተቋማትና ከህብረተሰቡ ጋር ያለውን ጥምረት የበለጠ ለማጠናከር ማህበራትና ለተቃዋሚ የኦሮሚው ማህበረሰብ ከወንጀል ነጻ እንዲሆን ለማድረግ አስፈላጊ በመሆኑ የከተማ አስተዳደሩ የሰላምና ጸጥታ ቢሮ በ2015 ዓ ም መመሪያ አውጥቶ ማህበራቱ በዛ እንዲመሩ ማድረጉም ይታወቃል። ጣቢያችን በከተማ ተዘዋውሮ ያነጋገራቸው የከተማ ነዋሪዎች በመንግስት በኩል የወጣውን ህግ ተከትለው የሚሰሩ ጫኝና ወራጆች እንዳሉ ሁሉ በሌላ በኩል ደግሞ የማህበረሰቡን ስብእናም የሚነኩ እንዳሉ ገልጸዋል። በከተማው ሰላምና ጸጥታ በኩል የወጣው መመሪያ በአግባቡ ሲተገበር አይስተዋልም ያሉት ነዋሪዎቹ ጫኝና አውራጆቹ ሁሉም ማለት ባይቻልም ራሳቸው በፈለጉት ዋጋ እንደሚያስከፍሉ ገልጸዋል። አክለውም በሚመለከታቸው አካላት በኩል የወጣውን መመሪያ ከማስፈጸም አኳያ ክትትል ማድረግ እንደሚገባም ነው የሚናገሩት። ቋሚ የታወቀ ዋጋ ነው

ብዙ ጊዜ ቤት ስንቀይር ከዮኔ ሰፈር ወደ ዮኔ ሰፈር የሚያጋጥመን ችግሮች ምንድን ነው? አንደኛ ቤት ስንቀይር የሆነ የሚጭኑት ሰዎች አሉ፣ መኪና ጠርተን ሊሆን ይችላል። ደግሞ እንደዚህ አይነት ስራ ነ ላይ ብቻ ፎከስ አድርገው የሚሰሩ ሰዎች አሉ። ለእነሱ ደውለን ስንጠራቸው ብር አሁን አንድ ሰው ቤት ለመቀየር ተከራይቶ የምኖር የአምስት ሺህ ብር የስድስት ሺህ ብር ሊሆን ይችላል። ወይ ለአንድ አልጋ ወይ ለአንድ ፍራሽ የሚጠየቀው ስንት ብር ነው? ሶስት ሺህ አራት ሺህ ብር በራሳችን ሳይሆን ራሳቸው ናቸው የሚጠይቁት ፣ ሁለተኛ ደግሞ ለራሳችንን እድል አይሰጡንም አይፈለጉትን አይል ይጠይቃሉ ጠይቃቸ አሉም ደግሞ በጥንቃቄ ያወርዱትን ወረወራሉ ምናምን ችግር አለ። በአዲስ ከተማ ክፍለ ከተማ ከሚገኙ የጫኝና አውራጅ ማህበራት ውስጥ በወረዳ አራት ተደራጅቶ የማህበሩ አባል ሆኖ እየሰራ እንዳለ የገለጸው ወጣት ቢንያም ፍቅሬ ማህበራቸው ከዚህ በፊት በመንግስት በኩል የተቀመጠውን መመሪያ በአንድ ኪሎ አንድ ብር በመቶ ኪሎ መቶ ብር እየተከፈላቸው ሲሰሩ እንደነበርና ባለፈው አመት ጀምሮ ነጋዴዎች ባቀረቡት ቅሬታ መሰረት በመቶ ኪሎ ስልሳ ብር እንዲሆን የተደረገውን መመሪያ አክብረው እንደሚሰሩበት ገልጿዋል። በነጋዴውና በሸማቹ መካከል ያለው ክፍያ እኩል አይደለም። በዚህም ምክንያት የሚፈለገውን ያህል ክፍያ እየተከፈለ እንዳልሆነ የገለጸው ወጣት ቢኒያም ማህበራቸው ለከተማዋ ሰላምና ጸጥታ ዘርፍ ሲባል ከጸጥታ አካላት ጋር በጋራ እንደሚሰሩ ገልጿል። መንግስት ያወጣው ፖሊሲ አለ። በአንድ ኪሎ አንድ ብር፣ በመቶ ኪሎ መቶ ብር። በዛ መሰረት እንሰራለን። ከኑሮም ሁኔታ እኛም ከምንሰራው ከምናገኘው ገቢ አንጻር ክፍያው ትንሽ ያንሰናል። ነጋዴ ማህበረሰቡ ቅሬታ አሰኝቱ ከዚህ በፊት መቶ ብር የነበረው ወደ ስልሳ ብር አስደረገ ነጋዴ ማህበረሰቡ። ከዛ እኛም ያዋጣናል በሚል እየሰራንበት ቆየ። አሁን ላይ ግን የተስተዋለ ወይም እያየነው ያለው ነገር እሱ አይደለም። ነጋዴው ከሸማቹ ማህበረሰብ መቶ ብር ይቀበላል። እኛ ግን ምንሰራው አንድ ኩንታል በአምሳ ብር እንሰራለን። ግን የሚከፈልበት አንድ ኩንታል በመቶ ብር ነው። እሱ ላይ ክፍተት አለ። አሁን እኛ ደረሰኝም አውጥተን ህጋዊ ሆነንም እየሰራን ስለሆነ ነው በአንድ ኩንታል አምሳ ብር የሰላምና ጸጥታ ዘርፍ ለምሳሌ አስራአራት ሳይቶች አሉ። በአስራአራት ሳይቶች ስልሳ ስልሳ ሰው አለ። ከስልሳ ሰው በየቀኑ ስልሳ ስልሳ ሰው ብሮ እንዲወጣል ከዘጠኝ ሰዓት ጀምሮ ከነሱ ጋር በሚሰጡ መመሪያ መሰረት ስምሪት ይሰጡሃል። እነሱ የት የት እንደምትሄድ ይንጠቁመሃል። ከፖሊሶችን እጅና ጓንት ሆነን እየሰራን እንገኛለን። ጫኝና አውራጅ በከተማ ውስጥ እንደ ስራ አደለም ስለሆነ የሚመለከታቸው አካላት በሚያደራጁት አግባብ መሰረት ብቻ መስራት እንዳለባቸው ሀሳባቸውን ያሳፈሩት አለም አቀፍ የህግ ባለሙያው አቶ ጥጋቡ ደሳለኝ ከተቀመጠው ዋጋ ውጪ መጫን እንደማይችሉና ከዛ ውጭም ከሆነ ስምምነትና ህግን በተከተለ አግባብ መሆን እንዳለበት አመላክ ተሰናክተዋል በጫኝና አውራጆች መካከል በሚፈጠር አለመግባባት ለሰላም መደፍረስ አንዱ ምክንያት ሊሆን ስለሚችል ባለንብረቶች ራሳቸው የማውረድ እንዲሁም ሲፈልጉ ብቻ ጫኝና አውራጅ ጠርተው የማስወረድ መብት ስላላቸው መብታቸው መጠበቅ አለበት ብለዋል። ባለሙያ አክለውም የጸጥታ አካላቱ የማህበሩን አባላትና አመራሮች ላይ ጥብቅ የሆነ ክትትልና ግንዛቤ መፍጠር ላይ መስራት እንዳለባቸውም ገልጸው የተሰጣቸውን የመጫንና የማውረድ መብት ወደ ጎን ብለው በባለ ንብረቱ ላይ የመብት ጥሰት የሚያደርሱት ላይ አስተዳደራዊ እርምጃም መውሰድ እንዳለባቸው አስረድተዋል። ፍትሐዊ በሆነ ዋጋ ምክንያታዊ በሆነ ዋጋ እቃ እንዲጭኑና እንዲያወርዱ ነው። ከዚያ ያለፈ ግን አናስወርድም አናስጭንም ግን በደንቡ ላይም ቢሆን የተፈቀደ አይደለም። ግዴታ ከነዛ ከማህበሩ አባላት ወይም ከተደራጁት አካል ውጪ መስራት የለበትም ወይም ራሱ ግለሰቡ መጫንም ማስጫንም ማውረድም ወደ ቤቱ ይዞ መውጣት ክልክል ነው ከማህበሩ ውጭ የሚል ነገር የለም። ያው ራሳቸው የማህበሩ አባላት ይህንን ነገር በመተላለፍ እና ጠያቂ አካል የለም በሚል ካልሆነ በስተቀር ደንቡ ግልጽ ነው። ግለሰቦች መብት አላቸው። ልክ እንደ ሌላው የአሰሪና ሰራተኛ ሁኔታ አንድ ሰው ሰራተኛ ቀጥሮ ያሰራል። ይሄኛውም በተመሳሳይ ሁኔታ ይሄ ነው። የቅጥር ውል ሁኔታ የለውም እንጂ ውል ነው፣ ግንኙነት ነው። የሰላምና ፀጥታ አስተዳደር ጽህፈት ቤቶች አሉ። በዋናነት የጊዜያዊ ማስጠበቂያ ስራ አለበት ነው። በግለሰቡ ንብረት ግለሰቡ ማዘዝ አይችልም ወይ የውል ግዴታ መፈረም አለባቸው ማህበራት፣ የአሰራር ውል መፈራረም መቻል አለባቸው። በአዲስ ከተማ ክፍለ ከተማ በእህል በረንዳ በጫኝና አውራጅ ማህበራት ውስጥ ተደራጅተው እንደሚሰሩ የገለጹት የማህበሩ ሰብሳቢ አቶ ዳዊት ቀነኒ በስራቸው አንድ መቶ ስድስት አባላት እንዳሉና ሰራተኞቹ ከህግ ውጭ የሆነ አሰራር ላይ እንዳይሳተፉ በማህበሩ በኩል ክትትል እንደሚያደርጉ ገልጸዋል። ሰብሳቢው አክለውም ማህበራቸው የከተማ አስተዳደሩ ባወጣው መመሪያ መሰረት ስራቸውን እንደሚሰራ መላክተው ከተቀመጠው መመሪያ ውጭ በስርቆት፣ በዝርፊያና የተጋነነ ዋጋ በሚጠይቁ ግለሰቦች ላይ እርምጃ እንደሚወስዱ ገልጸዋል። ከሚከፈለው ክፍያ አኳያ ግን የተጣለባቸው ግብር የተጋነነ እንዳልሆነ ሰብሳቢው አመላክተዋል። ሰብሳቢው ይህንን ብለው በከተማዋ የሰላም ጸጥታ በኩል ያለው ክትትል ግን ህጋዊውን ከህገ ወጡ ለመለየት አሁንም የተጠናከረ ስራ መስራት ላይ ክፍተት ይስተዋላል ብለዋል። መንግስት ላይ ችግር ያለው ምንድን ነው? እኛን አደራጅቱን ይዞን መጥተዋል። ካደረጀን በኋላ ማለት ገብቶ ውስጥ አላስከበረልንም። አሁን እኛ ግብር ከፋዮች ነን። ወደ ሁለት ሚሊዮን ምናም መጥቶብናል። እኛ ማለት ነው፣ ከማህበራችን መቶ ስድስት ማህበር አለን እና በጣም ችግር ውስጥ ያለ ነው። አንሰርቅም፣ ስራ እንሰራለን። አንደኛ በሰላም ስራዊት ደግሞ ኛ ይው አሁን ወር አመት ከምናምን ሆኖናል። በቀን አ ውሌ ውል ይወጣል ከሰኞ እስከ ቅዳሜ እና ግን መንግስት እኛ ዝቅ ብሎ ወረድ ብሎ ጉዳይ ደስ ይለናል። ችግር ውስጥ ነው ያለ ነው። እኛም እንደመስራት ራሱ እንዳለብን አናውቅም። ችግር ስለሆነ እንጂ ምሸከመው ባልሸከም ደስ ይለኛል ነው የሚል ግን ግዴታ ነው። ቤተሰብ መርዳት አለብን። ልጆች አሉ ቤተሰብ አለ ብዙ ነገር ስላለብን እኛ ስላለብን እንጂ ሱሰኛ ብንኖር ሞተን ነበር ነው የሚል እውነቴን ነው የሚል መንግስት የሚያወጣው አዋጅ በቃ ለእኛ ትክክል አይደለም። ሰው መቶ ብር እየተከፈለው እኔ በኩንታል ጤፍ አምሳ ብር የሚከፈለው የውጭ ሩስ ተብሎ አርባ ብር የሚከፈለው የወጣው ሰነድ ማለት ነው። ስለዚህ አይደረግም እኛ አንድ ቀን ተጣል ተናናቀ ምስር ቤት የሚገባ ልጅ የገቡብን ልጆች የሚሉ ተንኮለኛ የሚልም ደስ ይላል። በቃ በዚህ በዚህ ነገር ለመስለኛ መቶ ስድስት እንትኖች አሉ ተመረጡ ልጆች አሉ። እነሱ ነገሩን በቃ እኛ ህግና ድንባለን በህግና ድንባቸው ነው የምንመራው። እስከ ላይ ድረስ ይታወቃል እኮ የእኛ ስራ ይህ ማህበር ስምንት ሚሊዮን ብር በላይ ኮ ለድሃ ቤት ሰርቶ ብዙ ነገር ያደረገ ነው ይህ ማህበር ማለት ነው። ስለዚህ መንግስት ይህን ራሱ አይቶ እንኳ አንደኛው ዋጋ ቢያሻሽልን ግብር ቢቀንስልን ደስ ይለናል። ሌላው በጉላሌ ክፍለ ከተማ የሚገኝ የጫኝና አውራጅ ማህበር ሰብሳቢ በበኩላቸው የማህበራቸው አባላት ሁሉንም በስርዓት እንዲሰሩ ሲያደርጉ እንደነበር አስታውሰው አሁን ላይ ግን ሁለት ዓመት ሳይሞላቸው ለተተኪ እንዲለቁ ደብዳቤ እንደተሰጣቸው አስረድተዋል። ማህበራቸው ከተማ አስተዳደሩ የማያውቃቸው መደበኛ ያልሆኑ አካላት በጫኝና አውራጅ ስም ተደራጅተው እንደሚሰሩና ይህንንም ለሚመለከተው አካል ማድረስ እንደቻሉ አመላክተው በማህበር ያልተደራጁ አካላት በስርቆትና የተጋነነ ዋጋ አደጋ በመጠየቅ የተደራጁ ማህበራትን እንደሚረብሹ ስማቸው እንዲጠፋ እንደሚያደርጉም አመላክተዋል። ይህንንም የማስተካከል ስራው የሰላምና ጸጥታ ቢሮ እንደሆነ ገልጸው በማህበራቸው በኩል ግን የደንብ ልብስ ስላላቸው ከእነሱ ውጪ የተጋነነ ዋጋ የሚያስከፍሉትን ለፖሊስ የማጋለጡ ስራ እንደሚሰራ ተናግረዋል። ወረዳ አምስት ላይ ሶስት ወር ሙሉ ምንም ስራ አልሰራንም። ትንሽ ስራችን ችግር ስላለው ምንድ ነው አሁን ሰሞኑን የእኛ ማህበር እንደተበተነ ነው ላይ ተነገረን። እንደዚህ አይነት አደረጃጀት የለም ተብለን ከስራና ክህሎት ቢሮ ነው እዛው የሰጡንና ሰላሳ ሰው ነው የሚደራጀው ተባለ። ሁለት ዓመት እንኳን ሳይሞላል እንደዚህ አይነት ነገሮች እየተፈጠሩብን ነው እና ይህንን ኢመደበኛ ተደርገው የተደራጁ አሉ በብዛት እንደውም እኛ ስብሰባ ስንጠራ እኛ እየመሰል ናቸው። ከዛ በኋላ ነው ክፍለ ከተማውም የማጣራት ስራ ሰርቶ እነዛ ልጆች እንዳሉ የታወቀው እኛ ጋር በደንብ ነው ችግር ያለው። አስፋልት አካባቢ የሚሰሩ ልጆች በጣም ችግሮች አሉ። አሳስረናል። ከዚህ በፊት እኛም እያያዝን በተራችን ሁኔታ ዩኒፎርም ስላለን ያንን እየለበስን እየወጣን ከፖሊሶች ጋር አጋዥ ሆነን እነዛ ልጆች እያሳሰርን ያለንበት ደረጃ አለ። ስለዚህ እነዚህ እነዚህ ነገሮች እንዲታዩልን። በከተማዋ የጫኝና አውራጅን የተመለከተ መመሪያ ከ2015 ዓ.ም ጀምሮ ተግባራዊ የተደረገ መሆኑን ያመላከቱት በአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የህዝብ አደረጃጀት ዘርፍ ባለሙያ አቶ ውድ

በሰላም እና ጸጥታ በኩል ላለፉት ስድስት ወራት የአሰራር ሂደታቸውን የተመለከተ የአሰሳ ስራ ሲሰራ እንደነበር ገልጸዋል። በዚህም በርካታ ማህበራትን ከስራ ፈቃዳቸው እንደተሰረዙ ጠቁመዋል። የወጣው መመሪያ በምን አግባብ እየተተገበረ ነው ያልናቸው አቶ ውድነህ መመሪያው በሚፈለገው ልክ እየተተገበረ እንዳልሆነ ገልጸው የክትትልና የእርምጃ አወሳሰዱ ላይም ክፍተቶች እንዳሉ በግምገማ ወቅት ማየት መቻሉን አመላክተዋል። በቢሮ በኩል የተወሰደውን እርምጃ በተመለከተ በቀጣይ ይፋ እንደሚደረግ ጠቅሰው የማህበሩን የቆይታ ጊዜ በተመለከተ በሁለት ዓመት የሚለው መመሪያው በድጋሚ መታየት ያለበት እንደሆነም አምነዋል። የተወሰዱ የዲስፕሊን እርምጃዎች በቂ አይደሉም። እውነት ለመናገር ክትትሉ እኛ ጋም በቂ የሰው ኃይል አለመኖሩ አንድም እንደዚህ የራሱ ውስንነት አለው። መመሪያው እንደ መመሪያ ሙሉ ለሙሉ እየተተገበረ ነው የሚል እምነት የለኝም። ከተማም ወረዳም አካባቢ በቂ የሰው ኃይል የለንም። በቂ የዲስፕሊን እርምጃም፣ ሌሎች ተመሳሳይ ተዘማጅ ምርጫዎች ተወስደዋል፣ የሚል እምነት የለኝም። ነገር ግን እግር በእግር ስራው ክትትል ይፈልጋል። ምክንያቱም በጣም ሴንሴቲቭ ኤሪያ ነው። ብዙ የነጋዴው የነዋሪው ማህበረሰብ ቅሬታ የሚነሳበት ነው። ይሄ ቅሬታ ደግሞ ህዝብና መንግስትን ሆድ እና ጀርባም ሊያደርግ ስለሚችል በቀጣይ ቢሮ ለብቻው እነዚህን በቂ ባልሆነ የሰው ኃይል እርምጃም የመሳሰሉ ነገሮችን ይወስዳል የሚል እምነት ስለሌለን ቅንጅታዊ ስራዎች ላይ ነው አሁን ትኩረት የተደረገ ያለው፣ እንደ ገቢዎች ቢሮ እንደ ንግድ ቢሮ የመሳሰሉት። የተቀመጠ ሊሚት የለም ሁለት ዓመት ብቻ የስራ ቆይታ ለሌላውም የስራ እድል መፍጠር የሚለውን ከስራና ክህሎት ቢሮ ጋር በማነጋገር እቺ ስቴትመንት እንድትገባ ነው የተደረገችው። ግን ማየት እንደሚኖርብን የመመሪያ ውስንነት እንዳለ ያሳየናል ማለት ነው። ታሪፉ ለእኛም ወደፊት ማየት ያለብን ነገር እንደሆነ ተገንዘበናል ማለት ነው። ፀጥታን ከማስከበርና የዜጎችን ደህንነት በጠበቀ መልኩ መስራት 655ቱ ማህበራት በመመሪያ አግባብ መሰረት እንዲሰሩ የተቀመጠ እንደሆነ የገለጹት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊና የሕዝብ አደረጃጀት ዘርፍ ተወካይ አቶ ተስፋዬ ደንድር ከተሰጣቸው ሙያ ባሻገር በስርቆትና በሌሎችም አስነዋሪ ተግባራት ላይ የተሰማሩ እንዳሉ ጠቁመዋል። አቶ ተስፋዬ አክለውም ስራው በመስተዳደርም በኩል ብዙ ትኩረት አልተሰጠውም ብለው የተጀመረውን የቁጥጥር ስራ አጠናክረው እንደሚቀጥሉና በማህበራት በኩል የሚስተዋሉ የአሰራር ክፍተቶች በሰላምና ጸጥታ በኩል አስፈላጊውን የእርምት እርምጃ እንደሚወሰድባቸው እንደሚደረግ አንስተዋል። ጫኝና አውራጅ እዚህ ከተማ ሰላምና ደህንነት በማስጠበቅ ረገድ በጣም ትልቅ ጉልህ ሚና አላቸው። የአደባባይ ኩነቶች ለምሳሌ በተቋቋማችሁበት ደንብ ላይ በግልጽ የተቀመጠው ህዝቡን በተሟላ ስነ ምግባር ያገለግላሉ ይላል። አንዱ ኃላፊነት አብዛኛው ያገለግላል። ሁለት ሶስት አራት አምስትም ከማህበር ውስጥ የሚያንጓጥጥ ሲጠየቅ መልስ የማይሰጥ አለ ማለት ነው። ህዝቡም ያነሰዋል። በጥናትም አረጋግጠናል። በየማህበሩም እንሰጣቸዋለን። ማን ማን የሚባል የት ቦታ መቼ ምን አደረገ የሚለው ውስን ሰዎች በሌብነት የሚሳተፈዋል ጫኝና አውራጅ ሌብነት ውስጥ የሚሳተፋለ አግኝተናል። በጣም የሚገርም ነው። በቤት እቃ ስርቆት ውስጥ ከጀርባ አብረው አገኘን። በጣም ውስን ናቸው፣ በጣም ጥቂት። ምልክቱ ግን ጥሩ አይደለም። ዋጋ የሚጨምሩ ጫኝ አውራጅ ቀላል አይደለም። በየቦታው በፈለገው ማለት ነው። ቢሮዋችን እሱን ግምት ውስጥ አስገብተን ከብዙ ቢሮዎች ጋር ከፋይናንስ ቢሮ፣ ከንግድ ቢሮ፣ ከኮንስትራክሽን ቢሮ አንድ ላይ ተወጣጠን አጥንተን አጥንተን በማኔጅመንት ኮሚቴ አጽድቀናል። አንድ የሚወርድ ዕቃ በስንት መውረድ አለበት? በስንት መጫን አለበት? ሳይንሳዊ በሆነ መንገድ ተጠንተዋል። ከተጠና ውጭ የሚያስከፍሉ ህዝቡን የሚያማርሩ አሉ። እንደዚህ አይነት ማህበር በምንም ታሪክ ከዚህ ቢሮ ጋር አብሮ አይገጥም። ዲዞልቭ ነው የምናደርገው። በአዲስ አበባ ከተማ አስተዳደር ውስጥ ወደ 655 ማህበራትና ከ7000 በላይ አባላት ያሉት የጫኝና አውራ አውራጅ ማህበር እንዳለ የተገለጸ ሲሆን የማህበረሰቡን የአኗኗር ዘይቤ የሚነካ ስለሆነ ከተቀመጠው መመሪያ ውጪ የሚሰሩ ሰራተኞችን እርምጃ መውሰድና ህዝብን የሚያማርሩትን በህገ መንገድ ከሚሰሩት መለየት እንደሚገባ በዳሰሳው ተመላክቷል።